አሰላም አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዲሁም ቤተሰቦች እንደትናችሁ ደህና ናቸው ወይ? ከእኔ ጋ አልሐምዱላ ሁሉ ሰላም ሁሉ መልካም ነው። እናንተ እንደትናችሁልኝ ሁሉ ሰላም ሁሉ መልካም ከእኔ ጋ አልሐምዱልላህ ዳናነኝ፣ አልሐምዱላ አላኩሊን። እንዲሁም ቻናሌን ሰብስክራይብ፣ ላይክ፣ ሸር እያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እያልኩኝ ዛሬ በተለየ ቪዲዮ መጥቼላችኋለሁ። ያው እንደምትመለከቱት ለየት ባለ መልኩ ነው የመጣሁት። እንሻላህ እስከ መጨረሻው ተከታተሉኝ፣ ያለው ነገር ታያላችሁ። እስከ መጨረሻው እንሻላ። እንዲሁም ቤተሰብ ያልሆናችሁ ሳብስክራይብ አድርጎ ሸርም አድርጎ ላይክም አድርጎ እንሻላ ተከተሉኝ። የማሳያችሁ ነገር ያው እንደምታዩት ቲቪ አለ፣ ቴሌቪዥን ማለት ነው። ከሰላሳ ሁለት ኢንች አንስቶ እስከ አራት ሶስት ከዛም አለ። የፈለጋችሁትን ልታዙ ትችላላችሁ። የምትፈልጉትን ቲቪ ማለት ነው። ያው እንደምታዩት ነው። ይህ አር 43 ኢንች ነው። እነዛ ደግሞ 32 ኢንቾች ናቸው። እንዲሁም በተለየ 32 ኢንች አለ፣ አሳያችኋለሁ ኢንሻአላህ። እንዲሁም ሌላ ፊሪጅ አለ። ይሄ እንደምታዩት ፊሪጅ ነው። በፈለጋችሁት የሊትር አለ በሊትር ልታዙት ትችላላችሁ ኢንሻአላህ የፈለጋችሁት ነገር ያው እነዚህ አስሌዎች አንደኛ አንደኛ የሚባሉ የፊሪጅ አይነት ናቸው። እነዚህ መብራት ቢጠፋ እንኳ ያቀዘቅዛል። ቢጠፋ ቢጠፋ ይሄ በረዶ ስለሚይዝ በጣም አሪፍ ፊሪጅ ነው። ይህም እንደምትመለከቱት በቃ በደረጃ አላቸው። ደረጃ ደረጃ ስላላቸው በጣም ወሳኝ ወሳኝ ብራንድ እቃዎች ናቸው። ኢንሻአላህ በአማና እኔም የትም ቦታ የትንቦታ ላይ ላደርስላችኋለሁ። እዘዙኝ በጣም የሚገራሩም ልጆች ናቸው። ይሄ እንደምታዩት በጣም አሪፍ አሪፍ እንሻአላ ተላ እዛ ብዙ ማለት ነው። ይሄም እንደምታዩት እነዚህ ደረጃ ስላላቸው ነው በሊትር ይሄ ሊትሮቹ ትንሽ ስለሆኑ፣ ይሄ ደግሞ ሊትሩ ትልቅ ነው እንደምታዩት ነው እንሻ እነዚህም እንደምታዩዋቸው ናቸው ሊትር በሊትር ስለሚያንሱ ማለት ነው። ይሄ እንደምታዩዋቸው በጣም አሪፍ ኦሪጂናል እቃዎች ናቸው። ይሄ ትልቁ የሚባለው ነው። በጣም ወሳኝ እቃ ነው። ይሄ እንደምታዩት በጣም የሚያማ የሚያመር ፊሪጅ ነው እ በጣም የሚገርም እና ይሄ ያው እንዳያችሁት ነው። በጣም የሚያማምር ነው። ኢንሻአላህ ይሄ እንደምታዩት ነው። ሌላም ሌላም እቃ አለ በጣም የሚገርም አለ ከዚህም ያው እንደምታዩት የዳቦ ማን አለ ዳቦ መስሪያ። ይሄ እንደምታዩት የዳቦ መጋገሪያ ማለት ነው። ያው እንደምታዩት ነው። ወዲህም አሚ በደምብ ብላሳ ያሱ እ እንደምታዩት አለ የሚጠጣ እሱ ያው እንደምታዩት ነው። እሺ፣ ስትኖ ካውያ አለ ይሄ እንደምታዩት ካውያ ኖች እንዲሁም ለማውረድ ስለማይመች ነው። ይሄ ደግሞ ለሽንኩርት ለተለያየ ለአትክልት መፍጫ አለላችሁ። ባለ አንድ ባለ ሁለት አለ። ይሄም እንደዚሁ ባለ ይሄ ባለ ሁለት ነው። ይሄ ባለ አንድ ነው። ይሄም እንደዚሁ የአትክልት መፍጫ ነው። ልታዙ ትችላላችሁ፣ እሱንም እንዲሁም ሌላ ስቶቦች አሉ። ወደ እንደዚህ እዚህ አካባቢ ስቶብ አሉ። ባለ አንድ ባለ አንደኛ ደረጃ እንዲሁም ባለ ሁለተኛ ደረጃ ይሄ አንደኛ ደረጃ የሚባለው ይሄ ሁለተኛ ደረጃ የሚባለው ነው። በፈለጋችሁት ይሄን የምታውዙት ትችላላችሁ። ኢንሻአላህ እኔም በአማና የትን ቦታ አድርስላችኋለሁ። በአላህ ፈቃድ ያው ዛሬ በተለይ መልኩ ይሄንን አምጥቼላችኋለሁ። ይሄም ደግሞ እንደምትመለከቱት ነው። በጣም የሚገራሩ አለ ማለ ቺፕስ የምትሰሩበት ምንድን ነው። እኔ ብዙ ጊዜ ቺፕስ ስለምናምን አሁንም ይሄ ቺፕስ መስሪያ ነው። ይሄም እንደምታዩት በጣም የሚገራርም የሚገራርም ነው ያለው። ይሄን ልታዙት ትችላላችሁ ኢንሻአላህ። በተለየ መልኩ ደግሞ በሌላም ቪዲዮ መጣላችኋለሁ። የዛሬው ያው ፊሪጆች እንደምታዩአችሁ ናቸው ኢንሻአላህ። እስኪ ወደ ውጭ ማሳያችሁ ነገር ሊኖር ይችላል። ቲቪ ማስቀመጫም አለ፣ እንደዚሁ ነው። እንደምታዩአችሁ የቲቪ ማስቀመጫዎች ናቸው። እሺ እሺ ዋ ምታዝበትናአለ አበባም ከፈለጋችሁ አበባ ስጦት አደርግላችሁ መሰለኝ። አበባም አለ። ቲቪ ስታንቱ ጋር የሚሄድ በጣም የሚያማምር እቃ ነው ያለው፣ እንደምታዩት ነው። ይሄን የምታዙ ትችላላችሁ። በአማና በአክብሮት አደርስላችኋለሁ። ያው እንዳያችሁት ነው። ደስ ያላችሁን ነገር ማዘዝ ትችላላችሁ። ኢንሻአላህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ በተለየ ቪዲዮ እስከምንገናኝ አላህ ናንተን ሰላማችሁን ብዝብዝት ያድርግልኝ። ኢንሻአላህ የፈለጋችሁትን ማዘዝ ትችላላችሁ። እኔን ቦታ አምባማና በጥሩ ሁኔታ አደርግላችኋለሁ። ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም እንዲሁም በዋትሳፕ ደግሞ የደወላችሁ ማናገር ትችላላችሁ። ኢንሻአላህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ